ሆኗል። የተሰማኝ ነገር አለ። ያለፈልኝ ነገር አለ። የምትመስላችሁ ሰዎች ካላችሁ አላችሁ እጃችሁ ራሱ መናገር የምፈልገው ነገር አለ። የምጠት ተፈውሽ ያለ ያገኘ ነገር አለ። መናገር የምፈልገው ነገር አለ። የምትመስላለ አለ እድስጣችሁ ካላችሁ ካለ እጃችሁ ራስ አለ ስጸለይ በወደቃችሁ ሰዎች መካከል የሆነ ፈውስ ተፈውሽ ያለው ተባረክ ያለው የሆነ ነገር አልፎኝ አለ የምትም ሰዎች ካለ ልውሰድ ኢየሱስ ጌታ አለሽ። እሺ፣ ሌላም ካላችሉ አትፍሉ። የሰራው እግዚአብሔር ስለሆነ ማለት ነው። ለእግዚአብሔር ነው የምትመሰክረው። እሺ፣ አሁን ምንም የለም ለጌታሱ ሌሎች ካለ መሰከት ትችላላችሁ። አት የፈወሳችሁ እየሱስ። እሺ፣ ከዚህ በፊት የሆነ ከብት ረግጡ ነበር። አሁን ዱሮ እያመመ ነበር አሁን ምናገረው ነገር አለ? ምንም የለም። ለጌታ ክብራ ሌሎች ያላቸው ብታወሩት መሰክረው ነገር አለ።

ሲቀመጥ የሆነ ጀርባ እያመመ አለ። መቀመጥ አይችልም። ሲነሳ እንዲህ ይጨለማኛል፣ በጣም ያመኛል።

እኔም ልክ ራሴን ይዘኝ ነበረ እና እየተንበረከኩ ራሱ እንደገና እግዚአብሔር ይመስገን ይጠፋል፣ እንደገና ደግሞ ይመጣል ይዘኛል ነበረ። ተራክም ምስክር አለ። እግዚአብሔር ይመስገን ቅድም ትናንት እዚህ መጥቼ ምናምን ማተራሱ ሳይጸላም እንደተኛው ቅድም እንዲሁም ብስ ምናምን ሲል ጽሎት ሁሉም መጣኝ። አሁን ፍሪ ነው። በቃ ሁሉም ተከፈተ። ሉያሉያ ነው በትግል መጣ። ከዛ በኋላ እዚህ እየተጸለይ ነበረ። ተጸልዮ ስወጣ በቃ ይሄን ነገር ቀለለ እና ትንሽ ነበረ። ዛሬ ጠዋት ደግሞ አሁን ስመጣ አሁን የእግዚአብሔር ኃይል አገኘ። በጌታ በኢየሱስ ነገር ይሁን ተፈታ። እዚህ ቤት የጸሎት ከተጀመረ ወዲህ አልጀመርኩም። በመሃል ነው የመጣሁትና ለመጸለይ በጣም ነበረ እንትን ብለው አሁን እዚህ የዚህን ጸሎት ከጀመርኩ በኋላ በእውነት ነው የምላችሁ፣ ከ8 ሰዓት ተኩል በኋላ እኔ ጸሎት ላይ ነኝ፣ እስከ 11 ሰዓት የእግዚአብሔር ኃይል አገኘ። እዚህ በመምጣቴ የእግዚአብሔር ክብር አገኘ። እዚህ መድረክ ላይ ወጥቼ እንትን ብሎልኝ ነበር በጻልየው ይናፋ። ከዛን ቀን ወዲህ ከሌሊቱ ስምንት ሰዓት እነሳለሁ። ማን እንደሚያስነሳኝ አላውቅም። 11 ሰዓት ይሆናል መንፈሱ አገኘ